ይኸውልህ አቶ ብሩክ እባክህ፣ ይኸውልህ ኖ ዌይ። ይኸውልህ ስማ፣ አዳምጠኝ። ስንት መከራ በልተን አሁን እንደዚህ መነጋገር አለብን። ከሱ ጋር ደግሞ እኮ የሚያናድረው ነገር እኮ እዛ ጋር የበላችሁት ምግብስ ይባላል። ሲንዲ እግዚአብሔርን አስቢው እስኪ፣ አንድ ሰው የሰራሽበትን አልከፍልም ሲል ምን አይነት ስሜት ነው የሚሰማው? እሱማ አውቃለው እሱ ማኛልኩ። ሰላም ሰላም፣ ወዲት ይብቻናችን ቤተሰቦች እንዴት ናችሁ? ያው ዛሬም እንደተለመደው በሌላ እያበደ እናንተን ዘናፈታ ያረጋችኋል ብለን ባሰብ ነው አይዲያ ተመልሰን መተናል። ያው እንግዲህ ዛሬ ሀሳባችን ምን መሰላችሁ፣ የዛሬው የቪዲዮ ሀሳቤ ሲንዲን ፕራንክ ማድረግ ነው። ያው ፕራንክ ማድረግ የማይሰለችኝ ሰው ነው ታውቃላችሁ። አንድ ሰው ፕራንክ ሲያረገኝ እኔ አንድ አምስት ስድስት ጊዜ ፕራንክ ካላረግኩ ምንም ምረካ ሰው አደለሁም። እና ዛሬም እንደተለመደው ሲንዲም ፕራንክ ልናረጋት መጥተናል። የዛሬው ሀሳባችን ምንድነው መሰላችሁ? ቅድም ከጓደኛ ጋር ሳወራ የመጣልኝ አይዲያ ነው እና ምንድ ነው መሰላችሁ? ከሲንዲ ጋር የሰራነው ማስታወቂያ አለ፣ ከሁለት ቀን በፊት ማለት ነው። ምንድነው ሀሳቡ? ማስታወቂያ ያሰራን ሰውዬ ገንዘቡን መክፈል እንደማይፈልግ አርገን ነው ጠቅም የምናወራው። እኔ በደንብ ተቆጥቼ አወራዋለሁ ምናምን ነገር እና እሷም አብራኝ ሰርታለች ማስታወቂያው ላይ፣ ዋት ኤቨር ኢቲዝ እሷም ለፍታለች እዛ ስራ ላይ እና ምንድን ነው የእሷ ሪያክሽን የሚሆነው? እኔም በጣም ተቆጥቼ አወራለሁ። እኔን ለማረጋጋት ትሞክራለች ወይስ እሷም ከእኔ እኩል ትናደዳለች? እሱን አብረን የምናየው ይሆናል ማለት ነው። ለማንኛውም ይህን ዩቲዩብ ቻናል ይህን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ሁኑ። ሆፉሊ ይሄ የሚያዝናናችሁ ቪዲዮ ናል ብዬ ተስፋ አደርጋለሁ። እንግዲህ ደውለንላት እየመጣች ነው። አጋጣሚ የመጣልን አይዲያ ስለሆነ እንዲሁ ቶሎ ቶሎ እናንተ ጋም ለመድረስ የምንገናኝበትን እያንዳንዱን አጋጣሚ እየተጠቀምን ነው እየቀረጽን ወደ እናንተ የምናደርስላችሁ ማለት ነው። ለማንኛውም ሰብስክራይብ ላይክ፣ ይሄ ቪዲዮ ስታዩ ላይክ የማታደርጉት ነገር አለ። ቪዲዮ ላይክ አድርጋችሁ ጀምሩት። እስኪ ቪዲዮ ላይክ አድርጋችሁ ጀምሩት። ሀሳብ አስቴታችሁን ደግሞ ቪዲዮ ካለቀ በኋላ መጻፍ ትችላላችሁ። ኦኬ ለማንኛውም እሷ ስትመጣ እንገናኛለን። እንወዳችኋለን። ሰብስክራይብ። ሲንዲ መጣች! ሲንዲ መጣች! ሲንዲ መጣች! አጨብጭ፣ አጨብጭ! በጭብጨባ እንቀበላት እንደ ሰይፉ ፋንታሁን። ዳረ፣ ዳረ፣ ዳረ፣ ዳረ! ሰላም ነው፣ ሰላም ነው። እንዴት ነሽ? ሰላም ነው። ሰላም ነው። ሰላም በደምብ። ይኸውልሽ ዛሬ ሁለት ነገሮች ነው ለመናገር የፈለኩት። አንድ የመጀመሪያው ነገር ፕራንክ የሚባለው ነገር፣ ተው ፕራንክ ታይም አሁን ፍራንክ ሳይሆን የሚያስፈልገን ፍራንክ ነው። እኔና አንቺ እንደ ቡድንም እንደ ግለሰብ ፍራንክ ነው የሚያስፈልገን። ማስታወቂያ የምትፈልጉ ካላችሁ፣ ሰላም ሰላም። ወደ ገንዘብ ዞራ ፍራንክ ነው ሲለኝ ነው። ፍራንክ ሰላም ቤተሰብ እንዴት ናችሁ? በጣም ደህና ነኝ። ሰማችሁ አለውላችሁ። እዚህ ዩቲብ ቻናል ላይ በጣም ብዙ ሰው የሲንዲ አድናቂ ሆኗል፣ የሲንዲ ወዳጅ ሆኗል ምናምን ነገር እና በጣም ደስ የሚል ነገር ነው። ቱ ቢሆነስ ግን እኔ ነኝ አይደል? ይህን ዩቲብ ቻናል የከፈልኩት ማትያስ ነው የሚለው ምን አለ ለእኔ ብትራሩልኝ ምን አለ ነው ያቺ ልጅ ነው አቤት ዛሬ እንግዲህ ከዚህ በፊት የነበረውን ቪዲዮ ካያችሁት ሁላችሁም ከዚህ በፊት የዛሬ ሳምንት እንቆቅልሽ ተጫውተን ነበረ ከሲንዲ ጋር ምንም አለ ማውቋን አሳውቃችሁ ነበረ በእንቆቅልሽ መልኩ ምናምን ነገር መልሳ የሁለት ሺ ብር ሽልማት የተዘጋጀላትን ማግኘት አልቻለችም ያ ሁለት ሺ ብር እንዲሁ እያየች እሱን እያሰበች ከምትኖር ምን አሰብኩ እኔ ለምንድን ነው በዛ ሁለት ሺ ብር ማልጋ የማልጋብዛት ብዬ ዛሬ ተገናኝተናል ዛሬ ቆንጆ ምሳ የምጋብዛት ይሆናል። ከሁለት ሺህ ብር ካለፈ ትሞያለሽ። ከሁለት ሺህ ብር ካለፈ ትሞያለሽ። ማ አንቺ አያል ሞላ ምን አይመለከተኝም። እኔ ሸክላ ጥብስና ክትፎ ነው የምፈልገው። ሸክላ ጥብስና ክትፎ ትፈልጋለች በሁለት ሺህ ብር። ይታያችሁ እንግዲህ በሁለት ሺህ ብር ሸክላ ጥብስና ክትፎ ማለት በሁለት ሺህ ብር ቆንጆ ፍርፍር ተራራ ነው የምትበዩ ፍርፍር ተራ ነው። ተወይ፣ አልበላ። ለማንኛውም ቆንጆ ምሳን በላለን። በዚህ አጋጣሚ እዚህ ዩቲዩብ ቻናል ላይ ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር ቴሌግራም ላይ ጻፉልን። call me call me call me ቴሌግራም ላይ ከስር ባለው ስልክ ቁጥር እና ጋበዝ ነው ማርያም እንበል። ማርያም ያበደም። ሳጋብሽ ግን በምላሹ ደግሞ ወይ ምን ፈልጋለሁ መሰለሽ ጸባይ ጸባይኛውኝስኩ አንደኔ አሁን ጸባይኛ አለ። እውነት እንደዛ ሲረገጥ እንደዛ ሲረብስ እውነት ስንት ነገር እኮ ነው የቻለችው ሲንዲ ፊት ጥን እኮ ነው ያልክብኝ አንተ እራስህ። እዚ ላይ እዚ ታች እንግዲህ አይ ቆንጆ ምሳ እንበላለን። ምርትና አገልግሎቶቻችሁንም ማስተዋወቅ የምትፈልጉ ሰዎች ከስር ባለው ስልክ ቁጥር ጻፉልን። እዚህ ዩቲዩብ ቻናል ላይ ቶሎ ቶሎ አዳዲስ ነገሮችን እየሰራን ነው። ወደናንተ ወደ እናንተ ለማድረስ የምንሞክረው የምናደርገው ጥረት ቀለል ተደርጎ ባይታይ ባይ ነኝ። በጣም ብዙ ነው። እናንተ ጋር ለምትረስ ቶሎ ቶሎ በቃ በቃ እቺ ልጅ ከስንት ሀገር ነው ከክፍለ ሀገር ነው እየመጣች ከኛ ጋር እየሰራች ያለችው። ብዙ መስዋዕትነት ነው እየከፈለች ያለችውና ቪዲዮ ሲመጣላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አዎ እንወዳችኋለን። ከዛ ደግሞ የጠየቅሽው ጥያቄ አንድ ጥያቄ ነበረ። እዚህ ኮመንት ላይ አንድ ሁለት ጥያቄዎች ተጠይቀሻል። በዚሁ አጋጣሚ ወደ ወደምሳችን ከመግባታችን በፊት ሲንዲ ሆዳም ናት ለምንድን ነው ሆዷ እንደዚህ የሰፋው፣ ነፍሰ ጡር ነች ወይ የሚልም ጥያቄ መጣ። ብዙ ጊዜ ሰው ቶሎ ቶሎ አሁን እኔ እንግዲህ ውስጡ ወይ ወይ ውስጧ ሌላ ሰው አለ። አራተኛውን በልቶ ነው የወጣው። አሁን እኔ ዛሬ ከነጋ እግዚአብሔር አንዴ ነው የበላሁት። አሁን እንግዲህ 11 ሰዓት ነው። 11 ሰዓት ነው። ዛሬ ከነጋ አንድ ጊዜ ነው የበላሁት እሱንም ጠግቤ አልበላሁም። ዝም ብዬ ነው በቃ ያው እንግዲህ አንቺ መምጣትሽን ሽን ምሳን ልንበላ እንደሆነ ሳስብ እራሱ ምንም እቤት ያለው ሽሮ አልበላ ሲለኝ ወጣሁ። ሄሎ። አቤት። እግዚአብሔር ይመስገን። ማን ልበል? ኦኬ አቶ ብሩክ አንድ ትንሽ ቆይቼ ልደውልልህ ወይስ አስቸኳይ ነው? አይ ያው ቪዲዮ ተቀርጾ ተለቆ ምናምን ስለሆነ ያው ክፍያው እያሰብኩ ነው። ተባብለን ስለሚገባ ክፍያ 13 ሰዓት ብዬ ነበር ዝም ያልኩት።

አይ አንድ ሳምንት ሆኖታል እኮ ማስታወቂያው ከተለቀቀ አንድ ሳምንት ሆኖታል። የአንድ ሳምንት ጊዜ የሚሰጠናችሁ እንደ እንትን ነው እንደ አርባ ስ የቀጣይነት ይኖረዋል እንደ ቤተሰብም በሚለው ነው እንጂ አንድ ሳምንት ጊዜ የሰጠናችሁ እኛ ማስታወቂያ የምንሰራው ክፍያው ከተሰጠን በኋላ ነበረ። አው ስለከነ ታረድቻለሁ ጋር ጋር ጋር ሰው እየመጣልን አይደለም እና እኛ ጋር እስካሁን አንድ እስከ መጣ ያለ አንድ የሚመጣልን ሰው የለም። አየሩ በጣም ቀቅዟል፣ እና ከቻልክ ከእንደገና ደግመህ ብትሰራልን እኛም በጣም ደስ ይለናል። ተረዳኸኝ ማለት ደግመህ ብትሰራልን ማለት። አልገባኝም ማለት ቪዲዮን ከእንደገና ቤት መተህ ምናምን ነገር ቀርጸህ ከእንደገና ብትለክል፣ ምክንያቱም እኛ ጋር አሁን ቤቱ ታጥቧል፣ አዲስ ነው ምናምን፣ ግን አየሩ ቀቅዟል። በዚህ ደግሞ ለአንድ መክፈል ማለት ለእኛ ሌላ ቂሳራ። አይ አልገባኝም ማለት። ከዛ ውጭ የመጣ ሰው የለም እኛ ጋር አልገባኝም ማለት እያልክ ያለው ነገር አልገባኝም ይህንኛውን ክፍያ ልከንልህ ሌላ ማስታወቂያ እንድገም ነው እያልከኝ ያለው አልገባኝም ማለት ለምንድን ነው ምልከው ስትል አልገባኝም ማስታወቂያ ነው እኮ ስለዚህ ሁለተኛ ማስታወቂያ እንድንሰራላችሁ ነው እኮ የዚኛውን ክፍያ ገባኝ የዚኛውን ክፍያ አስገቡልንና ዛሬ እኛ ችግር የለውም። ነገ መቅረጽ እንችላለን። ሁለተኛውን ማስታወቂያ ከፈለጋችሁ ነገ መቅረጽ እንችላለን። የምልህን እያዳመጥክኝ አይደለም። እኛ ጋር ሰውዬ መጣ አይደለም። አልገባኝም፣ አልገባኝም። ሁለት ሰው ነው። ሰው ጋር ጉርጥ ምናምን ነበር። አር የሰራ ነው። ሁለቱም ግን ኖርማሊ በቃ አንደኛው ሾሮ ነው። እኮ ታዲያ፣ ከኔ ጋር ምን ከኛ አንተን ጋር ያገናኘዋል? ማለት እኛ በጊዜው መስራት የነበረብንን ስራ እንዳለ ሰርተን አስረክበናል። አደለ? ለእናንተ በጊዜው መጥተን ቆንጆ ስራ ሰርተን እናንተም ስራውን ወዳችሁት ለቀነዋል። ከ500 ሺህ ሰው በላይ አይቶታል። ማስታወቂያውንም ብዙ ኢንጌጅመንት ነበረው። የእናንተም የሶሻል ሚዲያ ፕላትፎርም በተወሰነ መልኩ አድጓል ምናምን ነገር

አይ አቶ ብሩክ አንዴ እንትን አንዴ የኔን ሀሳብ ደግሞ ስማኝና በመጀመሪያ ደረጃ የኛ ስራ ቤታችን ማስታወቅ ነው አይደለ? ከስተመር ማምጣት ሳይሆን የእናንተ ቤት የት እንዳለ፣ ምን ምን አይነት ሰርቪስ እንዳለው ከዛ ደግሞ የፈለገ ሰው መጥቶ ይጠቀማል። ነው ቤታችሁ ሰው በኔ በኩል ማድረግ የነበረብኝን ቆንጆ ኳሊቲ ያለው ቪዲዮ ሰርቼ አስረክቤ ብዙም ሰው እንዲያዩ አድርጌ ያለው የእናንተም የሶሻል ሚዲያ ፕላትፎርም በተወሰነ መልኩ ከፍ እንዲል አድርገናል። ያ ነው የኛ ስራ። ከዛ በተረፈ ሰው እንዲመጣ 50 ሰው መጣ፣ አንድ ሺህ ሰው መጣ ምናምን ያ የኛ ነገር አይደል። ምክንያቱም ቪዲዮ የሰራን ቪዲዮ የት እንደሚደርስ ማን ጋር እንደሚደርስ ምናውቅ ታሪክ የለም። ሰው እኛ በራሳችን በኩል እኮ ሰው እንዳመጣልህ ከሆነ ለምን በር ላይ ቆሜ ልጥራልህ፣ ሰው እየጎተትኩ አስገባልህ እኮ ታዲያ እኔ በራሴ በኩል ወለ አንዴ ስማኝሽ። እኔ በራሴ በኩል ማድረግ ያለብኝን ነገር አድርጌያለሁ። በራሴ በኩል እኔ እንደ አንድ ኢንፍሉዌንሰር ማድረግ የምችለው ነገር የኔን ስራ ሰርቻለሁ፣ ተወጥቻለሁ። የምትከፍለኝም ለዛ ስሬ እንጂ ሰው ገብትች ስለመጣው 50 ሰው ስለመጣ 100 ሰው ስለመጣ አይደለም። በቃ ያንን ሰው ያንን ስራ አይቶ ሰው ወዶ ከመጣ መጣ፣ ካልመጣ ያ የኔ ችግር አይደለም። ጀስት በቃ ሰው ጋር መድረሱ ነው የኔ ስራ አይደለ፣ ሰው የእናንተን ቤት ጥራት ኳሊቲ ለሰው ማሳየት ነው። ሌላ ከዛ ውጭ ያለው ነገር እኔ የሚመለከት አይደለም። አልገባኝም። ተስማምተን አይደል እንደ የሰራነው ጊዜ የሚሰጠዋችሁ ምናምን እኮ እንደ ቤተሰብ ስለሰራን ነው። ሰርቪሳችሁን ስለወደድኩት ቤታችሁን ስለወደድኩት ነው ዝም ያልኳችሁ እኮ ለዛ እኮ ነው። አይ አይደለም፣ አቶ ብሩክ የምታዳምጠኝ ከሆነ አዳምጠኝ። የምታዳምጠኝ ከሆነ አዳምጠኝ እንደዚህ ይሄን ሁሉ ጊዜ እንትን ካለ በኋላ ሳምንት ከሞላ በኋላ የክፍያ ቀን ሲደርስ ጠብቀህ እንደዚህ እንትን ባትለኝ በጣም ጥሩ ነው። እንደዚህ አይነት ነገር ውስጥ መግባት አልፈልግም። ከቤተሰብ እንደዚህ ከምሰራቸው ድርጅቶች ጋር በዚህ መልኩ እንትን መባባል አልፈልግም። ሶ ዛሬ 12 ሰዓት ነው የሚለው ውላችን። አረ፣ አይመለከተኝም። ይወላ አቶ ብርኩ እየሰማኝ አይመለከተኝም። ያ ነገር ነው የሚመለከት አይደለም። 12 ሰዓት ሲል በተዋዋሉ መሰረት ውሉ መፈጸም አለበት። ስራችን መጨረስ አለብን። አዘርዋይዝ እኔ መስራት ያለብኝን ነገር ሰርቻለሁ። ሌላ ነገር ውስጥ ነው የምንገባው። እዚህ ጋር ምንም አትንገረኝ አንተ ምንም አትንገረኝ። እናድን እንዲቀረጽ ነው ታዲያ። ምግቡ እዛ ጋር የመጣው ጥሬ ቁርጥ ነው፣ ዋቴቨር ኢትስ ምናልባት ግፋ ቢል ከ6000 ብር አያልፍም። እዛ ጋር የመጣው ምግብ ግን እዛ ጋር ቢመጣ የቤታችን ኳሊቲ ጥራት፣ የምግባችን አይነት ለማሳየት እንጂ እኔን ማትያስን ለመጥቀም ተብሎ የመጣ ምንም አይነት ነገር የለም። ስለዚህ ለራሳችሁ ስትሉ ነው ያመጣችሁት። ምንም አሁን ይሄ ሁሉ ጊዜ ካለፈ በኋላ የክፍያ ቀን ሲደርስ እንደዚህ መቶ ጭቅጭቅ ምናምን መፍጠር ምንም አያስፈልግም። ገንዘብ የታስገባልኛል አለ አላስ። ጨርሰናል አይደል? በቃ ምንም ጭቅጭቅ አልፈልግም። አስራ ሲል ሳሲል አይመለ ይኸውልህ፣ አቶ ብሩክ እባክህ ይኸውልህ ኖ ዌይ። ስማ አዳምጠኝ፣ አዳምጠኝ። ይኸውልህ አንድ ሳምንት ጊዜ ሰጠው ጥሩ ሰውነ ብዬ ስላሰብኩ ነው። እንደዚህ የምትጨቃጨቀኝ ከሆነ እኔ በስሬ ቀልድ አላውቅም። እኔ ስራ ላይ እንትን ማለት ምናምን አልፈልግም። መደረግ ያለበት ነገር ተደርጎ የሰራንበትን የልፋታችንን ታስገባልናለህ። ካሜራ የካሜራ ከፍለናል፣ የኤዲተር ከፍለናል። እዚህ ጋር ብዙ ያውጣ ነው ነገር አለ። የቁርጡ እኔ መለከተኛለ ወይ እኔ መለከተኛለ። እኔ የሚያገባኝ ነገር ምን ማለት ነው? ከእንደገ በነፃ ነው የምቀርጽልህ። ምናልባት ከእንደገና ለመውጣት ሞክራለሁ። አሁን የምታወጡትን የምታይቁ ግን እንደዚህ ሁለት ሰው በቃ ለአንተ ብቻ የሚሆን ነገር ነው ተረዳኝ። አቶ ብሩክ አሁን አሁን ይኸውልህ፣ አዳም ጠኝሽ ይኸውልህ አሁን ወደ ሌላ ነገር እንዳንገባ፣ ምንም መጨቃጨቅ አልፈልግም። የሰራሁበትን ገንዘብ ትከፍለኛለህ አትከፍለኝም? ምንም መጨቃጨቅ የለ እንደዚህ ምናምን እባባል አልፈልግም። እንደዚህ ምናምን እንድነጋገር አልፈልግም። በዚህ ልክም አይመለከተኝም። የሰራውበትን ገንዘብ ትከፍለኛለህ አትከፍለኝም? እንደዛ ከሆነ እኔ ማድረግ ያለብኝ እዛ ጋ የተስማማ ነው ውል ላይ ሶስተኛ አካል መግባት ካለበት ወደ ህግ መድረስ ካለብን እንደርሳለን። ምክንያቱም እዛ ስራ ላይ ያጠፈውት ጊዜ አለ፣ ገንዘብ አለ፣ ጉልበት አለ። ያ ነገር ባክ ነው እንዲቀር አልፈልግም። እንደዚህ የምትለኝ ከሆነ እኔ በራሴ በኩል ማድረግ ያለብኝን ነገር አድርጋለሁ። በቃ አመሰግናለሁ። እኔ ምንም ማድረግ አልችልም። ከእንደገና ቪዲዮ ሰርተን የምትለቅልን ከሆነ ከእንደገና ማውራት እንችላለን፣ ስለ ስራ ካልሆነ ግን አዘርዋይስ ሌላ ነገር ይፈጠራል። ለምታስበው ግን ነገር ካለ እኔም የስድስት ሺህ እና የስምንት ሺህ ብር ምግብ ነው አቅርብ የበላት ስድስት ሺህ ብርህን ሰጣለሁ ማሰይ፣ ለማስታወቂያ የተከፈለኝ ለማስታወቂያ የተስማማኑን ገንዘብ ትሰጠኛለህ። ጨረስን። አይመለከተኝም አቶ ብሩክ አይመለከተኝም። ይኸውልህ፣ እሺ ስማኝ፣ ይኸውልህ፣ ስማ፣ አሁን መጨቃጨቅ ምናምን አልፈልግም። 24 ሰዓት ጊዜ ሰጣለሁ። በ24 ሰዓት ውስጥ ገንዘቤን ካላስገባህልኝ ወደ ህግ አካል እንሄዳለን። ሶስተኛ ወገን ይገባበታል። ነገሩ በህግ በኩል ያልቃል ማለት ነው። ምንም ከአንተ ጋር መጨቃጨቅ ምናምን፣ ወረቀት ያዘጋጀን ለዛ ነው። ምንም ችግር የለው የቤት ኪራይ ያለብኝ፣ ብዙ ነገር አለብኝ። ስለዚህ ያን ነገር አፎርድ ማድረግ አልችልም። ከእንደገና መተህ በጣም ደስ ይለኛል። በቃ እሺ፣ ችግር የለውም። ነገ ከፍርድ ቤት ማዘዣ ይዤ ልመጣለሁ። መግባት ያለበት ነገር ይገባል። እሱን እናያለን፣ አብረን እናያለን። በቃ ችግር የለውም። ችግር የለውም ነው ችግር የለውም ነው አይደል ያልከው? እሱን አብረን እናያለን። በቃ ጭራሽ አይደለም። ቆይ አሁን ጭራሽ ልታስፈራራኝ እየሞከርክ ነው? አልገባኝም። አይመለከተኝም። አይመለከተኝ እየሰማኸኝ ከሆነ አይመለከተኝም፣ በቃ አይመለከተኝ። ገንዘቤን እስከ 13 ሰዓት አስገባ። ካልሆነ ነገ ስመጣ ሌላ ሰው ይዤ ነው የመጣው። ቻው። አብረን እናያለን እሱን። ነይ በቃ አንቺ ልሸኝሽና። ወደ ፖሊስ ጣቢያ ለምን ትሄዳለህ? አይ በቃ እንደዚህ እንትን በዚህ ልክ የሚዳፈር ከሆነ በዚህ ልክ ላይክ የሰራሁበትን ማይከፍለኝ በዚህ ልክ እንትን የሚለኝ ከሆነ ዝቅ አድርጎ የሆነ ተራ ሰው አድርጎ የሚያስበኝ ከሆነ ሊድ እና ፖሊስ ጣቢያ ፖሊሶች ይሄዳሉ። እዛ ያለውን ነገር ከእነሱ ጋር ያወራል። ችግር የለውም። ነይ ተወው፣ በቃ አይደለም ገንዘቡ ገንዘቡ እኮ አይደለም እዛ ጋር ያጠፋነው አንቺ እንዴት እንደለፋነው ታውቀለህ። አይ ነው አይ ነው እሱ ዘይን ተራ ሰው ጋር እንትን እንትን ማለት ስልሽ አይደለም እኮ አሁን እኮ ይሄንን ዝም ካልነው፣ እንደዚህ ይሄንን ነገር የሚያውቅ ሌላ ሰው ደግሞ እንደዚሁ ተራ አድርጎ ያስበናል። ስለዚህ አሁን ሄደን እዛ ፖሊስ ጣቢያ ሄደን ያለውን ነገር አስተካክለን እሱንም ገንዘቡንም ተቀብለን ካሳም እንዲከፍለን አድርገን እንትን ማለት አለብን። አለበለዚያ በዚህ ልክ ተንቀን ተናንቀን ከማንም ጋር አትቀጥም። ስለዚህ አሁን አንቺ ልሸኝሽና ወይ አንቺ ልሸኝሽና እኔ ፖሊስ ጣቢያ እንጂ ማዘዣ ምናምን መሄድም ካለብን አብረን እንሄዳለን። አንቺ መሄድሽ አስፈላጊ አይደለም። እኔ ፖሊስ ጣቢያ ልሂድና አንቺ ልሸኝሽ፣ ፖሊስ ጣቢያ ልሂድና ወረቀት አዘጋጅቼ እኔ እንትን አላለም። ችግር የለውም። እውነቴን ነው። ገብርኤል ነገ የተሻለ ቀን ነው። ለበጎ ነው። የምሬን ነው። ለምን ትጨቃጭቀኛለህ? እኔ ካንቺ ጋር መጨቃጨቅ አይደለም፣ ግን እሱ በዚህ ልክ፣ ኧረ ያለኝን ሰምተሻል። ኧረ እንዴት ሲያወራኝ እንደነበረ እንዴት ሰውራኝ እንደነበር ሰምተሽ እኮ። ከሰማሽ ታዲያ እንዳንተን ዩቲዩብ ላይ የሚለቁት ቪዲዮ ቀርጸንላቸው ቲክቶክ ላይ ለቀው ስንት መከራ በልተን አሁን እንደዚህ መነጋገር አለብን ከሱ ጋር እኛ እኮ ምንም። ደግሞ እኮ የሚያናድረው ነገር እኮ እዛ ጋር የበላችሁት ምግብስ እንዴ ይባላል እንዴ? አንድ ሰው ሬስቶራንቱን ልናስተዋውቅለት ሄደን ሬስቶራንቱ በዛ ላይ ካስተዋውቅልለት በኋላ እንዴት ምግብ በልታችሁ ሰርታችኋል ይባላል ባላል እንዴ? ነኝ ነኝ እዚህ ነገር ውስጥ እኮ ያንቺም ገንዘብ አለ የኔ ብቻ ሳይሆን፣ ሁለቱም ይጥቀማቸው። ቶ በቃ ነገ ግን የተሻለ ስራ ይመጣልና፣ እነቴ ነው ለእግዚአብሔር ተው። ጊዜያችንስ ጊዜያችንስ እንግዲህ ምን ይደረግ፣ ፋራ አጋጥሞ ምን ይደረግ። ታዲያ ምን ልበለ አንተም እንደዚህ ተናደ ሌላ ነገር ውስጥ ከመትገባ ስለ ፖሊስ ጣቢያ ስንት ሰዓት ነው የሚሰሩት ነው? ሄደን እናናግራቸው እና ይሄ ነገር ለሌሎችም መማማሪ ይሆናል። ሄደን በዚህ ልክ አንድ ሰው። ሲንዲ እግዚአብሔርን አስቢው። እስኪ አንድ ሰው የሰራሽበትን አልከፍልም ሲልሽ ምን አይነት ስሜት ነው የሚሰማሽ? እሱማ አውቃለሁ ይሰማኛል፣ ግን በቃ የሆነ ልጁ እንትን ነው በቃ እንደዚህ የሚባል ነገር የለም። እንደዚህ እንደ ተራ የሚወሰድ ነገር ነው። ነገ በህይወት ላይ ትልቅ ነገር ሚሆ አሁን ተወ ያልሽው ነገር ነገ ጋይ ሲንዲ፣ ምን ማድረግ እንዳለብኝ አላውቅም። ምንስ ማታስተውነት ከእኔ ስትል በቃ ተወው በቃ ልቢት ንቀህ ለፈው በቃ የሆነ እውነት እንትን አትበይ። ምን ሲጨንቅ የሚጨንቀው ግን፣ ማቲያስ እንዲህ ሲናደድ አይቼው አላውቅም። ጨጓራ በሽተኛ ነው። አቶ ብሩክ ገንዘብ ይገባል አይገባም? አሁን የመጨረሻ ጊዜ ነው የምጠይቀው። ወደ ህግ ጋር ከመሄደ በፊት ለመጨረሻ ጊዜ ልጠይቅ። እየሰራ ያለው ነገር የምር ከልብ እየሰራ ያለው ነገር ነው ወይስ ለቀልድ ብለህ እየሰራ ያለው ነገር ነው? ፕራንክ ካልሆነ ይቅርታ፣ ቶክ ንገረን። በለፋንበት የላባችንም እንደዚህ አታርገን። ይህ ፕራንክ ነው በለንና እንትን እንረጋጋ፣ ሌላ ነገር ውስጥ ከመግባታችን በፊት ማለት ነው። ምንም ፕራንክ አይደለም እዚህ ጋር ስለዚህ የሰራንላችሁ ቪዲዮ ያጠፋነው ጊዜ ምናምን ነገር ምንም እንትን የለውም። ምንም ለዛ ላጠፋኑ ጊዜ ላጠፋኑ ገንዘብ ላጠፋኑ ጉልበት ምንም የሚከፈልን ነገር የለም ማለት ነው። እንደዛ ነው እያልከኛለ። ለስምንት ሺህ ብር ለምግቡ ለምግቡ ማለት ነው። ስለዚህ ገንዘቤን አትከፍለኝም ማለት ነው? በጣም ጥሩ። እሺ እሺ፣ እሱን አብረን እናያለን። በቃ ቻውሽ። እንዴት እንደሚያወራኝ ሰማሽ አይደል? ኦ፣ ስለዚህ አንቺ ልሸኝሽ፣ እኔ ሲንዲ፣ አንቺ ልሸኝሽና እዚህኛው ያለው ፖሊስ ጣቢያ ሄጄ ወረቀት አዘ ይዤ እንደዛ ብናደረግ ይሻላል እንጂ እኔ እኔ እኮ ገንዘብ ወር፣ አንድ ሰው በትህትና ቢያወራሽ እኮ ችግር የለውም ሲንዲ። አንድ ሰው በቃ ገንዘብ የለኝም ያ ነገር አልሰራለኝም፣ እባክህ ወይ ትንሽ ጊዜ ይስጠኝ ወይ እንደዚህ እንደዚህ ይባላል። በስራ ሰዓት እኮ እንደዚህ ነገር እኮ ያጋጥማል። ግን አንድ ሰው ደግሞ በዚህ ልክ እንደዚህ ተራ አርጎ ሲያወራሽ ደግሞ በጣም ያስጠላ ነገር ነው ማለት የደፋሽበት ግን፣ በቃ ምን ልበል እኔ ከሰው ጋር መጣላት አልወድም ታውቃለህ። አንቺ አንቺ አትነካኬ፣ አንቺ አትነካኬ፣ ችግር የለውም። እኔ እኮ አንቺ እዚህ ነገር ውስጥ እንድትገቢ አልፈልግም። አንቺ ልሸኝሽና አብረን የሰራንበት አብረን የለፋንበት ነው እኮ ግን እንደውም መለበ ማትያስ፣ በቃ ቱ ቱ፣ በቃ ምን አነካካ። ብቻ ለማንኛውም በቃ ወይ አንቺ ራይድ ይዘሽ ሂጂ። ና እኔ ማድረግ አለብኝ አድርጋለሁ። አንቺ ራይድ ልጥራልሽ። አረዩ በአንድ ነገር በለው ማ ምሪ። በቃ ሰውዬው ገገመ። እናንተ መሆናችሁ ነው። በቃ አትናደድ። በቃ ካስደሰተህ ይሄድ፣ እኔ ፖሊስ ጣቢያ እንደዚህ ግን አትናደድ። በቃ ብሩክ፣ አይደለም ያናደው እኮ፣ አንድ ሰው በዚህ ልክ ተራ አድርጎ ዝቅ አድርጎ በቃ ምንም እንደማታመጭ አድርጎ ሲያወራሽ በጣም ነው የሚያናደው ማለት አንድ ሰው ሰርተሽለት አድርገሽለት ለፍተሽለት ማድረግ ያለብሽ ነገር እንዳል አድርገሽ ሆኖ ሳለ ምንም እንዳላደረግሽ ምንም እንዳልፈጠርሽ ምንም በቃ እንደ ተራ ስራሽን ሲንቅ በጣም ነው የሚያስጠላው። እና እንደዚህ አይነት ነገር ደግሞ ዝም ብዬ ማለፍ በጣም ነው የሚከብደኝ። ስለዚህ እዚህ ሰውዬ ላይ መደረግ ያለበት ነገር ተደርጎ የልፋታችንን ማግኘት አለብን። ይህም ሰውዬ ለቀጣይ መማር አለበት። ሌላም ሰው ቢሄድ ያን ሰው እንደዚህ ነው የሚያደርገው በቃ ነገ እንደኔ አንድ ምስኪን ሰው እዛ ሄዶ ስራ ሰርቶ ጥሩ ስራ ሰርቶ የሆነ ነገር ቢያደርግ እንደዚህ ነው የሚሆነው። ስለዚህ በዝምታ መታለፍ የለበትም። ለማንኛውም ጋይስ እኛ ወደ ፖሊስ ጣቢያ ኒድ። እናንተ ስለነበረን ጊዜ ከልብ እናመሰግናለን፣ እንወዳችኋለን። ሰብስክራይብ አድርጉ እና ደግሞ ለአንቺ አንድ መናገር የምፈልገው ነገር ስራሽን ቀለል አርገሽ ባት ማንም ስራሽን ባይነቅብሽ ጥሩ ነው። ለሌላም ጊዜ እኔ እንደዚህ አይነት ነገር አልችልም። ጋይስ እኔ ተፈጥሮዬ ነው በቃ እኔ ካለ በቃ እኔ እንጃ። እንደዚህ አይነት ድፍረት እንትን ምናምን የለብኝም። እኔ ከዛ ነው ብዙ ሰው እንትን የሚለኝና ተረዱ እንጂ እኔ ስራዬን ንቄ ወይም የለፋውበትን ሳያሳስበኝ ቀርቶ አይደለም። ግን በቃ እኔ እንጃ ተፈጥሮዬ ነው በቃ ሶ እንሂድ፣ በቃ እንሂድና የለፋንበትን ላባችንን እንቀበል። በጣም ነው እንደምትቀበል። ጋይ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ እንወዳችኋለን። ባባይ እና ደግሞ ፕራንክ ነው። አትቀልድ፣ ምኑ ምኑ፣ ገንዘባችንማ ተከፈለኩ? ኧረ እናቴ አንቺ ረረረረረ፣ ማርያም እንዴ! አልተከፈለንም ብዬ በዛው ብበላት ብሯን እግዚአብሔር አንቺ እየቀረስኩ ማለት ነው። ዝም ብዬ አልተከፈለንም፣ አፈር ብላ። የሚደርሳት ብር ደግሞ ስንት ነው ታውቃላችሁ?

አንተ ምን? እንደዛ ምን አደረኩ? አሳቡን ያመነጨው ሱሪ ለምን ላይ ታፈጥጫለሽ? ሰለቻችሁ። ገብሬ ግን ፕራንካቹ ሰለቸኝ። በቃ ከዚህ በኋላ ደብል ደደቦች እንደዚህ አይነት ፕራንክ አለ እችልሽ ፕራንክ ባረግን ቁጥር የምንሰደው ስድብ እኔ በቃ ኬት እንደሚመጣ። አረ እውነት እንዴ ይውሰዱታልሽ እ ቀለል አድርገሽ ልላክልሽ በሁለት ሺህ ብሩ ልጋብዝሻል። እንዴ በሁለት ሺህ ብሩ ፈታ እና የቀረው እኔ ጋር ይቀመጥልሻል፣ ይወልዳል። እኔ ጋር ደግሞ ዘመን ባንክ በይኝ። ሰውስ አሲዳም አገባችሁ። ለማንኛውም ማሪ ፍራንክ ምን ችግር አለው? እንደዚህ እንደዚህ አይነት ፍራንክ ቀለል ቀለል ያለው ፍራንክ ነው። ለልብ ድካም ምናምን የሚያጋልጥ እንትን የማይል ፍራንክ ነው እየሰራው ያለው ፖሊስ ጣቢያ

ለማንኛውም ስለነበረን ቆይታ እናመሰግናለን። እንደዚህ አንዳንድ አንድ ጓደኞቻችን እንደዚህ አንዳንድ አንድ የሥራ ባልደረቦቻችን እንደዚህ ፕራንክ እንደዚህ ላይ እንደዚህ አይነት አንዳንድ ጊዜ እንደዚህ አይነት ቆንጆ ቆንጆ ፕራንክ በማድረግ ራሳችን ችል በማድረግ በማዝናናት አሳልፉ። ሁላችሁንም እንወዳቸዋለን። ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ላይክ አድርጉ። ላይክ ላይክ ሰብስክራይብ አርጉ፣ ሰብስክራይብ አርጉ፣ ኮሜንት ጻፉ። ኮሜንት በደንብ አጥረግ አድርጉልኝ። ይሄን ውሻ ሼር አድርጉልኝ፣ እምቢ እንዳታረጉ። እንደሱ ቻለ። ማንኛውም በትንሽም ቢሆን ፕራንክ አድርገናታል፣ ግን ለብር ያላት አመለካከት በጣም ያሳዝናል። እኔ በሆን ማለት ነው እኔ በሆን ኖሮ ያስቀረውባት ብሯን የቀረው የሁለታችንም ብር ነው ብላ ነው። የካሜራማንም የኤዲተርም ብር ነው ብላ ነው የቀረው። እንደዚህ ዝናናቸው የእሷ ብር ብቻ ቢሆን የቀረው ይሄኔ ቀንድ አብቅላ ትበላይ ነበር። ሰብስክራይብ አድርጉ። ይመቻችሁ።